ሼክ መሐመድ አልማክቱብ ዱባይን በዓለም ላይ ካሉት እጅግ ውብና አስተማማኝ ከተሞች አንዱ አድርጓታል። ሆኖም ግን በቅርቡ የዩክሬን ሞዴል ማሪያ ኮቫልቾክን የተመለከተ ክስተት ብዙዎችን አስደንግጦ ሰፊ የሕዝብ ተቃውሞ አስነስቷል። የቅንጦት ድግስ ለእሷ አስከፊ አሳዛኝ ሁኔታ አስከትሎባታል። ነገር ግን ሀብታም ወንዶች ልጃገረዶችን ወደ ልግሳቸው እንዴት አታለው እና ምን ያህል ነው የሚከፍሏቸው? የዱባይ ንጉሳዊ ቤተሰብ በዚህ ውስጥ ምን ሚና ይጫወታል እና አሁን የዩክሬን ሞዴሏ ምን ይጠብቃታል? ክፍያ ወይስ ስር? ስለ ሼኮች ሕይወት ጨለማ ገጽታ አስደንጋጭ ዝርዝሮችን ለማግኘት ሙሉ ቪዲዮውን ይመልከቱ። መጋቢት ወር በዓለም ዙሪያ ያሉ የዜና ምንጮች በሚያስጨንቁ አርዕስት ዜናዎች ተሞልተዋል። በዱባይ መንገድ ዳር ሞዴሏ ተገኝታለች። በርካታ ጉዳዮችና ከፖሊስ የተሰጡ እንግዳ አስተያየቶች ይህ የቅንጦትና ደህንነቱ የተጠበቀ የዱባይን ስም የሚያጎድፍ ሌላ ታሪክ ነው። ማርያ የተሻለ ህይወት የምትመኝ ተራ ልጅ ነበረች ግን ምን ገጠማት? እነዚህ ድርጊቶች በዱባይ ለረዥም ጊዜ እየተከሰቱ ሲሆን ሰዎች ጮክ ብለው ማውራት አይመጡም። በሁለት ሺዎቹ መጀመሪያ ላይ ሀብታም ሼኮችና ነጋዴዎች ልጃገረዶችን ለመዝናኛ እንደሚጋብዙ የሚገልጽ ታሪኮች በመስመር ላይ ብቅ ማለት ጀመሩ። ሁሉም ነገር በሰላም ይጀምራል። በኢንስታግራም ላይ ወደ ኤምሬስ ጉዞ የሚያቀርብ ኤጀንሲ የተላለፈ መልእክት፣ በአምስት ኮከብ ሆቴል ውስጥ መቆየት፣ ውድ ስጦታዎችና ክፍያ። ቆንጆነሽ በሚገባ የተዋብሽ ነሽ፣ ትወጅዋለች ሲሉ ጽፈዋል። ነገር ግን ከእነዚህ ቃላት በስተጀርባ አስፈሪ እውነት አለ። ቅጥረኞች በአፍሪካ በላቲን አሜሪካና በቀድሞ የሶቪየት ሀገሮች ተጎጂዎችን ይፈልጋሉ። ድህነት ሰዎች አደጋ እንዲወስዱ የሚገፋፋቸው ቦታዎች። የአውሮፓ ሞዴሎችም ተፈላጊ ናቸው፣ ነገር ግን የበለጠ ዋጋ ያስከፍላሉ፤ በአንድ ውል እስከ አንድ ሚሊዮን ዶላር። ብዙውን ጊዜ ስለወደፊቱ ነገር እንኳን አይነገራቸውም። ኤጀንሲዎቹ እስከ መጨረሻው ቅጽበት ድረስ ዝም ይላሉ። በጣም አስፈሪ የቅርብ ጊዜ ታሪክ የ20 ዓመቷ ማሪያ ኮቫልቹ ከዩክሬን የመጣች ሞዴል ስትሆን በርካታ ጉዳቶች ደርሶባት በሃይዌው ዳር ተገኘች። ለማመን ይከብዳል፣ ነገር ግን አፏ በቾኮሌት ተሸፍኖ ነበር እና ጥርሶቿ በቢርኪኒ ቦርሳዋ ውስጥ በጥሩ ሁኔታ ተቀምጠዋል። ማርያን አሁን ምን እጣ ፈንታ ይጠብቃታል? እና ለምን እስር ቤት ልትገባ ትችላለች? ለሳምንት ኮማ ከቆየች በኋላ ማርያ ኮቫልቹክ ንቃተ ህሊናዋን መልሳ ስታለች አሁንም መናገር ወይም ማንንም መለየት አትችልም ዶክተሮችን ምንም አይነት ትንበያ እየሰጡ አይደለም የዱባይ ፖሊስ የክስተቱን ኦፊሴላዊ እጅ አቅርቧል። እንደነሱ ገለጻ ልጅቷ በተዘጋ የግንባታ ቦታ ገብታ ከከፍታ ወደቀች ስብራትና ቁስሎችን አጋጥሟት ይሆናል ምናልባትም ራስን ለመግደል እየሞከረች ሆኖም ዘመዶቿ ይህንን ወሬ አላመኑም የማርያና ለጋዜጠኞች በዚህ ምሽት ልጇ ደውላላት ሁለት ወንዶችን አግኝታ ወደ ሆቴላቸው እንደምትሄድ ለሼኮች በተዘጋጀ የግል ድግስ ላይ እንደጋበዟት እንደነገረቻት ተናግራለች። ነገር ግን በማግስቱ ማርያ ምላሽ መስጠት አቆመች። ሞዴሏ በብዙ ጉዳቶች ደርሶባት ከጠፋች ከዘጠኝ ቀናት በኋላ ተገኝታለች። ራሷን ስታ ነበር። በተባበሩት አረብ ኤምሬትስ ሕግ መሰረት አንዲት ሴት ተጎጂ ብትሆንም እንኳን ሕገ ወጥ የግብረ ስጋ ግንኙነት በሚል ክስ ሊመሰረትባት ይችላል። ማስገደድ ለማረጋገጥ ሕጉ ከወንጀለኛው ኑዛዜ ወይም ከአራት ታዋቂ ወንድ ምስክሮች ምስክርነት ይጠይቃል። ስለዚህ እንደ ተጎጂ እንኳን ማሪያ ከማገገም በኋላ ወደ እስር ቤት ልትገባ ትችላለች። ግን ሼኮች ልጃገረዶችን ወደ ድግሳቸው እንዴት ያታልላቸዋል? ሞዴሎችን ለመፈለግ በመንገድ ላይ አይራመዱም። ሙሉ የረዳቶች አውተር መረብ አላቸው፣ ወኪሎች፣ ስካውቶችና አስተዳዳሪዎች። እነዚህ ሰዎች ኢንስታግራም እና ሌሎች ማህበራዊ አውተር መረቦችን ይቃኛሉ። ፍጹም ባህርያት ያላቸው ረዣዥም ቆንጆ ሴቶችን ይፈልጋሉ። እቅዱ ቀላል ግን ከባድ አደጋ አለው። መጀመሪያ መልክት ይመጣል። ሰላም ደስ የሚል ቁመና አለሽ፣ ዱባይ ውስጥ ስራ አለ። ከዚያም የምሽት ቀሚስ የለበሱ ልጃገረዶች በዘንባባ ዛፎች እና በጀልባዎች ላይ ከሚቆሙባቸው ድግስ ጥቂት ፎቶዎች፣ ቀጥሎ ዝርዝሮች ያሉት ጥሪ፣ በደንበኛው የተሸፈነ በረራ፣ የቅንጦት ማረፊያ፣ ምንም ግዴታዎች የሉ፣ ቆንጆ ሁኑ ብቻ። ለብዙዎች ወደ ገነት የሚሄድ ትኬት ይመስላል። ማርያ ኮቫልቾክ ምናልባት ተመሳሳይ ወጥመድ ውስጥ ወድቃ ይሆናል። ግን ታሪኩ ከዱባይ ሼኮች ጋር የተያያዘ የመጀመሪያዋ አይደለችም። በ በ2013 የሩሲያ ሞዴል ኤክትሪን ስቴቲዮክ በዱባይ ከሚገኝ ሆቴል ስድስተኛ ፎቅ ላይ ዘለለች። እንደሷ ገለጻ በቢላዋ ካጠቃ ሼክ ሸሽታ እንደ አውሮፓውያን አቆጣጠር በ2020 በዩክሬናዊ ነጋዴ ቪታሊ ግሬችን የተዘጋጀ በዱባይ ርቃን ድግስ የተፈጸመ ቅሌት ተሳታፊዎችን በማባረር አብቅቷል። ነገር ግን የዘውዱ ልዑል ሐምዳንና የዱባዩ ገዢ ሼክ መሐመድ አልማክቱብ በዚህ ሁሉ ውስጥ እንዴት ተሳትፈዋል? የማሪያ ታሪክ በይፋ ልጃገረዶችን ለአረብ ሼኮች ወደ ድግስ የሚልኩ ለሚበሉ ኤጀንሲዎች ትኩረት ስቧል። በሚዲያ ዘገባዎች መሰረት ኮቫልቹክ ከአስተናጋጆች እስከ ዳንሰኞች እና የምስል ሞዴሎች ድረስ የውጭ ሀገር ስራዎችን በሚያቀርቡ ታዋቂ የዩክሬን ኤጀንሲ በኩል እየሰራ ሊሆን ይችላል። ኤጀንሲው ለጃገረዶችን ወደ ኖርዌይ፣ ስዊድን፣ ፈረንሳይ፣ ቻይና እና በእርግጥ ወደ ዩኤቲ ይልካል። እንደ ወኪሎቹ ገለጻ እነዚህ ቆንጆ ሴቶች ከባህረ ሰላጤው ክልል ኃይለኛ ሰዎች እና ከዱባይ እና ከአቡዳቢ ከፍተኛ ደረጃ ያላቸው ግለሰቦች በተገኙባቸው ልዩ ግብዣዎች ላይ ለግል እራት የተመረጡ ናቸው ተብሏል። ዋና ዋና መስፈርቶች አዎንታዊ አመለካከት፣ ሞዴል የሚመስል ሰው ረዥም ቁመትና የእንግሊዝኛ ቋንቋ አቀላጥፎ መናገር ናቸው። ነገር ግን ብዙውን ጊዜ እንደሚታየው እውነቱ በሚያምሩ ቃላት ተደብቋል። ልጃገረዶቹ በቀላል ገንዘብ ተስፋዎች፣ በንጉሳዊ ቤተሰብ ድግስና በቅንጦት ሕይወት የሚሳቡት በዚህ መንገድ ነው። ማስታወቂያዎች ትልቅ ስሞችን ሼክ ሐምዳን ሼክ መሐመድና የአቡዳዊ መኳንን ይጠቀሳሉ። እነዚህ ከፍተኛ ደረጃ ያላቸው ሼኮች ስማቸው ትክክለኛ እንዲመስሉ ለማድረግ ጥቅም ላይ እየዋለ መሆኑን አያውቁም። ነገር ግን ለብዙ ልጃገረዶች ይህ የህልም ስራ በፍርሃት በህመምና በዝምታ ያበቃል። ብዙዎች ማሪያ ኮቫልቾክ ከታዋቂው ፖርታ ፖቲ ዱባይ ድግስ በአንዱ ተማርካ ሊሆን እንደሚችል ያምናሉ። እነዚህ ለሀብታም ደንበኞች የግል ዝግጅቶች ናቸው፣ ገንዘብ ሁሉንም የሞራል ወሰኖች የሚሰርዝባቸው ፖርታፖቲ የሚለው ስም በዘፈቀድ አይደለም። ቃል በቃል ተንቀሳቃሽ መጸዳጃ ቤት ማለት ነው። ይህም ጥቁር ፍንጭ ነው። እንደ አፍሪካ ኢንሳይደር ገለጻ እነዚህ ወገኖች ትኩረትን መሳብ የጀመሩት በ2016 ሲሆን በተባበሩት አረብ ኤምሬትስ ውስጥ ያልተለመዱ አይደሉም። ሀብታም ደንበኞች፣ ሼኮችና ነጋዴዎችን ጨምሮ እጅግ በጣም ብዙ ገንዘብ በአንድ ሌሊት እስከ 100000 ዶላር እና አንዳንዴም ከዚያ በላይ ይከፍላሉ። ሞዴሎች የቅንጦት ውርደትና ህመምን የሚደብቁባቸው ከፍተኛ ድግሶች ውስጥ ይሳባሉ። አንዳንድ ዘገባዎች እጅግ በጣም ከባድ የሆኑ የማስገደድ አይነቶችን ይገልጻሉ። ጮክ ብለው ለመናገር የማይችል አይነት። ሀብታም ደንበኞች ለቅርብ ግንኙነት አይከፍሉም። በጣም ጨለማ ፍላጎቶቻቸውን ለማሟላት እየከፈሉ ነው። ስሟ ያልተገለጸች አንድ የናይጄሪያዊ ሞዴል በጀልባ ላይ በሁለት ቀናት ውስጥ አሁንም በቅዠት ውስጥ የሚያሰቃያት ነገር እንዳጋጠማት ተናግራለች። በውስጣቸው ብዙ ቁጣ ይይዛሉ እና እሱን የሚያስወግድላቸው ሰው እየፈለጉ ነው ስትል ለጋዜጠኞች በሹክሹክታ ተናግራለች። አካላዊ ህመም፣ ፍርሃት እና ውርደት የጫወታው አካል ነበሩ። በሚሊዮን የሚቆጠር ወጪ የሚያወጣ ጫወታ። ክፍያው ከአስር ሺህ ዶላር ለማንኛውም ነገር ለሚስማሙ ሰዎች እስከ አንድ ሚሊዮን ዶላር ይደርሳል። ከደሃ መንደር የመጣች ልጅ ከድህነት መውጫ መንገድ ይመስላል። ለአውሮፓ ሞዴል የአዲስ ዲዛይነር ቦርሳ ዋጋ ነው። ግን በመጨረሻ ጤናና ጤናማነትን በጥሬ ገንዘብ ይገበያያል። ገንዘቡን ጉዳቱን አይፈውሰውም ነገር ግን ሁሉም ታሪኮች በአሳዛኝ ሁኔታ አያልቁም። አንዳንድ አንድ ልጃገረዶች በእውነቱ ወደ ሼኮች ዓለም ገብተው የንጉሳዊ ቤተሰብ አካል ይሆናሉ። ዘይነባ ጃቫርሊ ከአዘርባጃ ጂምናስቲክ ጋር የተከሰተችው ይህ ነው ከአልማክቱም ሼኮች አንዱን ያገባች፣ ነገር ግን የቅንጦት ሕይወታ ብዙም ሳይቆይ ወደ ቅዠት ተለወጠ። ተመሳሳይ ታሪክ የቤላሩስ ሞዴል የሆነችው ናታሊን አሊዮቫ የዚያው ሼክ ሌላ ሚስት የሆነችው መጀመሪያ ላይ እውነተኛ የአረብ ተረት ተረት ይመስል ነበር። የማሪያ ኮቫልቾክ ታሪክ የበረዶ ግግር ጫፍ ብቻ ነው። ከዱባይ ወርቃማ የፀሐይ መጥለቂያ በስተጀርባ የቅንጦት ህልም ያላቸው በመቶዎች የሚቆጠሩ ልጃገረዶች የተሰበሩ ህይወቶች አለ። ለነዚህ ሴቶች አዝነዋል ወይስ ለተከሰተ ነገር የነሱ ጥፋት ነው ብለው ያስባሉ? አስተያየቱን ያጋሩ። ይህን ቪዲዮ አስደሳች ሆኖ ካገኙት ላይክ፣ ሼር፣ ሰብስክራይብ ማድረጉን